ቃል ያለው በፍጹም አይወድቅም። እስኪ የዮሐንስን ወንጌል ምዕራፍ አንድ ከቁጥር አንድ እስከ አምስት ያለውን እናንብብ። እንዲህም ይላል ቃል በመጀመሪያ ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ይህም ቃል እግዚአብሔር ነበር። እርሱ በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉ ነገር በእርሱ ተፈጠረ፣ ከተፈጠረው ሁሉ አንድም ነገር ያለ እርሱ የተፈጠረ የለም። በእርሱ ሕይወት ነበር። ይህም ሕይወት የሰዎች ብርሃን ነበር። ብርሃን በጨለማ ያበራል፣ ጨለማም ብርሃንን አያሸንፈውም ይላል። እንደገና ደግሞ የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እንዲህ ይላል ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በመካከላችን ኖረ፣ የአባቱ አንድያ ልጅ በአባቱ ዘንድ እንዳለው ያለውን ክብሩን አይተናልና ይላል። እና ይህ ቃል ሥጋ የሆነው ኢየሱስ ክርስቶስ ጨለማም ብርሃንን አያሸንፈውም። ቃል ያለው በፍጹም አይወድቅም። ይህ ማለት ኢየሱስ ክርስቶስ ያለው በፍጹም አይወድቅም፣ ምክንያቱም ጨለማ ብርሃንን ሊያሸንፍ አይችልምና።